ሀኒን ጽዮን በላከችው መሰረት እንግዲህ የጽዮን መልእክት አልሰራላትም ማለት ነው። እናም ሀኒን እንድገልልኝ ብላ ነበር እንግዲህ ጽዮን የላከችው ያንተ ወንድነት የማየው ይሄንን ያልኩህን ስታደርግ ነው። እናም ወንድነትን የምታሳየኝ ይሄንን ስታደርግ ነው ባለችው መሰረት ሴት የላከው ሞት አይፈራም እና እሱም ግን ምንም ነገር ያደረገው ነገር የለም። እናም ሀኒን ደውሎ እንገናኝ ባለበት ቦታ ተገናኝተው፣ ሊገላት እሷን ሊመታበት ያለውን ድንጋይ ተንበርክኮ እንግዲህ ይቅርታ እየጠየቃት እና እሺ በይኝ እያለ አት ነው ማለት ነው። እናም ሀኒም በጣም ደነገጠች። ምንድ ነው እሱ ድንጋዩ? ምንድነው ነው እሱ? ኧረ ቅዱስ እባክህ ተነሳ እያለች በጣም ስትጨነቅ ነበረ። መጀመሪያ እሺ በይኝ ሀኒ፣ እሺ ካላልሽኝ ይሄን ድንጋይ አልጥልምም ከተንበረከብኩበትም አልነሳም እያላት ነው። ቆይ ምንድን ነው እሱ? እሺ በቃ፣ በጣም እኮ አስጨነቀኝ፣ ቅዱስ፣ ምንድን ነው እሱ? ብላ ሀኒም እየተጨነቀች፣ በምጠይቀው ሰዓት እሺ እሺ ካልሽኝ፣ በቃ ከእዝራ እራቂ ብሎ ይላታል ማለት ነው። እንግዲህ ከእዝራ ራቂ፣ ጽዮን ለራሷ እያመቻቸች እንደሆነ እሱም አልገባውም አልገባውም። እና ከእዝራ እራቂልኝ እባክሽን እያላት ሲለምናት ነበር ማለት ነው። ይሄ ሁሉ ልመና እንግዲህ ጽዮን እየላከችው ነው ማለት ነው። ከእዝራ ትርቅልኝ ትርቅልኛለች፣ እሷን ግደልልኝ ነበር ያለችው። እሱ ግን ግድያውን ትቶ ድንጋይ ይዞ ተንበርክኮ በመጠየቅ ሀኒን ይላታል ማለት ነው። ሀኒም እንግዲህ ለዚህ ነው እንዴ ብላ እሷም እሺም እምቢም አላለችውም። መጀመሪያ ልረጋጋ እና ከነጋ ሲነጋ አስብበታለው ብላ ነው ጥላው እየሄደችው ማለት ነው። እሱ ግን ገና ጽዮን ስትለው በጣም ነው ያማተበው። በስመ አብ ብሎ ነው ያማተበው እና እንዴት እንደዚህ ያለች ወንድነት ሰው በመግደል ነው እንዴ የሚለካው ብሎ ነበር የሲከራከራት የነበረው። አላቅም አላቅም በቃ ያድ የምትወደኝ ተሆነ ከኔ ጋር ለመኖር ከፈለግ ይሄንን ያልኩህን አድርግ ብላ ነበር ያስገደደችው የነበረው ማለት ነው። እሱ ግን እንዴት ይሄንን አደርጋለሁ ብሎ ያው መቼም ሀና እሺ ትለኛለች ብሎ የራሱን ምርጫ ወስዶ ድንጋዩን ይዞ ተንበርክኮ ሲለምናት ነበር ማለት ነው። ይሄ አሪፍ ምርጫ ነው። ጽሆን ግን እንዴት አይነት ጭካኔ ነው፣ በዚህ በእህትሽ ላይ እንደዚህ አይነት ጭካኔ የምታስቢው? ይሄ ቅን ነገር ቅን አስተሳሰብ እያለ ሲጀመር እሱ የወደደውን ነው የወደደው እንደዚህ ስለ እርሻን ይወደዋል ብለሽ ስላልሽ አይደለም፣ አንቺ ነው የሚወደው። እናም እንግዲህ ሀኒ ካጠገቡ ጥላው ሄዳለች ማለት ነው። እንደውም ደውሎ ስትጠብቀው ስትንቃቃም ነበረ። ለዚህ ነው ወይ እያለች ራሱ በጣም እሷ ደክሟት ነበረ። ቀኑም ደግሞ መሽቷል። ሰዓቱም እየመሸ ሰዓት ነበረ ማለት ነው። እንግዲህ ስለመሸ እሷም ጥላው ሄዳለች። እሱም በተረጋጋ መንፈስ ነው እንግዲህ እየጠየቃት ያለው እሱ ግን ቅዱስን ለራሱ ልታደርገው እንደሆነ ጉዱን አላወቀው ጉዱን አላወቀም እና በስተመጨረሻም መጨረሻም እንግዲህ ሰላም ማሳውቀዋለች ሰላም ሰላም ውድ እየቻና ለቤተሰቦች የመወዳችሁ የማከብራችሁ እንዴት ናችሁ ላይ ሰላም ናቸው ወይ በያላችሁበት ሰላማችሁ ብዘት ብዘት ብዘት ይበልልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ እንደተለመደው ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ። ዛሬም ደግሞ በአዲስ ድራማ መጥቻለሁ፣ ኖላዊ በሚለው ማለት ነው። ይህን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁ። ቪዲዮ እያያችሁ ሰብስክራይብ ላይክ ለምታደርጉ ከጎን የሆናችሁ ምንጊዜም አብራችሁኝ ላላችሁ ከልብ ነው ምስጋናዬ። እንግዲህ አዲስም የሆናችሁ እንደ ታበረታቱኝ በትህትና ጠይቃለሁ ማለት ነው። እንግዲህ እናም ሀኒ ወደ ሰላም አምሽታለች ማለት ነው። እንግዲህ ሀኒ ያው ሰበቧ ምንጊዜም ምንድን ነው ያመሸሹ ብለው ሲጠይቋት አባቴ ጋር ነበረ እያለች ነው ሰበብ የምታደርገው ማለት ነው። እናም ሰላም እንግዲህ መኝታ ክላሷ ቁጭ ብላ ወደ ሰላም ታመራለች ሀኒ ማለት ነው። እናም ሰላም ከተባባሉ በኋላ እንዴ፣ ምነው ሰላምዬ፣ ብቻሽን እዚህ ቁጭ አለሽ? ብላ ሀኒም ሰላምን ትጠይቃታለች። እማዬና አባዬም አልመጡም? ብላ ሰላምም ትጠይቃታለች። ማሚማ አለች መማዬ መኝታ ክላስ ቁጭ ብለው ከአያቷ ከአያቴ ጋር እየተጨቃጨቁ ነው ብላ ሰላምም ትመልስላታለች። ሀኒም ቆይ ተጣልተው ነው እንዴ ብላ ትጠይቃታለች። መቼ ሰላም ሆነው ያውቁና ብላ ሰላምም ትመልስላታለች። ኢሊቃንቺ እስካሁን ሰዓት ድረስ እየታምሽተሽ ነው ብላ ሰላምም ሀኒን ትጠይቃታለች። ሀኒም ያው ሰበቡ አደለ የት አመሽ አለው ያው አባዬ ጋኗዋ ብላ ለሰላም ትመልስለታለች። ሰላምም እንዴ እስከዚህ ሰዓት ብላ ትጠይቃታለች። ያው ስንጫወት ቀኑ ሳናቀው መሸብኝ ብላ ትላታለች። ግን ሀኒ ሰሞኑን አባትሽ ምን ታይቷቸው ነው ብላ ሰላምም ሀኒን ትጠይቃታለች። ሀኒም ማለት ብላ ትመልስላታለች። ያው ያለ ወትሮአቸው ያስመሹሽ ጀመረ ብዬ ነዋ ብላ ሰላምም ትጠይቃታለች። ወይስ እዝራ የእሳቸውን ቦታ የወስዶ ነው በማለት ሀኒን ትጠይቃታለች። ሀኒም አንቺ ትቀልጅብኛለሽ አይደለም ኢሊቁኖ ሳልነግርሽ በማለት ሀኒም ለሰላም ትላታለች። ሀኒም ሰላምን ምን ብላ ትጠይቃታለች? ቅዱስ እኮ እንገናኝ ብሎ ደወለ በማለት ሀኒም ለሰላም ተጣያ ትነግራታለች። ደግሞ የማነው ቅዱስ ብላ ሰላምም ሀኒን ትጠይቃታለች? ያ እንኳን ጽዮንን የወዳት ይወዳታል የሚባለው ልጅ ነዋ ብላ ሰላ ሀኒም ለሰላም ትላታለች። ሰላምም ደግሞ ከእሱ ጋር የተዋወቃችሁ ብላ ትጠይቃታለች? ሀኒም አንድ ቀን አዝኖ አይቼው ያኔ ተረጋጋ ምናምን ብዬ ነበረ። ከዛን፣ ስልኬን ወስዶት ነበረ። ከዛ አሁን ደወለልኝ በማለት ሀኒም ለሰላም ትነግራታለች። ቆይ ለምንድን ነው ሊያገኝሽ የፈለገው? ብላ ሰላምም ትጠይቃታለች። ስለ ጽዮን ላውራሽ እፈልጋለሁ አለኝና እሺ አልኩት፣ ከዛም ደወልኩለት በማለት ትለዋለች። ከዛ አልመጣም ብሎ ቴክስት ካደረገልኝ በኋላ ወደዚህ ስመጣ ትልቅ ድንጋይ ተሸክሞ አላገኘሁት መሰልሽ ብላ ሰላምም ለሀኒ ሀኒም ለሰላም ትላታለች። ሰላምም ምን እያልሽ ነው ሀኒ በማለት ትጠይቃታለች። ሰላምዬ ያንን ከዛ ሳየው ያንን ትልቅ ድንጋይ ተሸክሞ ሳይ እግሬ ስር ወድቆ ከእዝራ እራቂ ብሎ አለኝ በማለት ሀኒም ለሰላም ትላታለች። በጣም እርግጠኛ ነኝ ያቺ የተረገመች ጽዮን አድርግ ብላይ ነው ብላው ነው አይደል? ብላ ሰላምም ለሀኒ ትላታለች። ሀኒም ቆይ ለምን እንደዚህ አድርግ ብላ ትለዋለች በማለት ትጠይቃታለች። ሰላምም እኔ እንጃ ምን አቅላታለሁ፣ ቆይ ብቻ አሳየዋለሁ በማለት ሰላምም በጣም ትናድዳለች። ሀኒም ሰላምዬ እኔ ግን ልጁ ጤነኛ አይመስለኝም በማለት ትጠይቃት ትነግራታለች። እሱ እንኳን ተይው የሆነ ጅላንፎ ነው ብላ ሰላምም ሀኒ ትላታለች። አይልቁኑ ሀኒ ሰላምዬ፣ ሀኒዬ እስካሁን አንቺን ስጠብቅ እራትም አልበላሁም። ታጠቢና ድም ብላልን፣ እራት አቅርቢልን እንበላት በማለት ሰላምም ለሀኒ ትላታለች። ሀኒም እሺ ሰላምዬ ብላ ከተቀመጠችበት ትነሳለች። እንግዲህ ሰላም ጠንቅቃ አወቀች ማለት ነው። አውቃለች ሲሆን ለምን ከዚህ በፊት በጣም እየተከታተለቻቸው ነበረ። ቅድ እንትን ቅዱሱን እና ሀኒን እና ሰላም እያየቻት ነበረ እያየቻት ነበር እና ከሀና ራቂ እያለቻት ተደጋጋሚ ጊዜ ነግራት ነበር እና ሰላምም ወዲያው ነው የነቃችባት። ጽዮን ይልቁኑ ባትከታተይ ጥሩ ነው። ባህና እንደ ከመጣሽማ አንላቀቅም አሳይሻለሁ እያለች አተየዛተች ባት ነው ማለት ነው። ሀኒ በጣም ሰላም በጣም ተናዳባታለች። እንግዲህ ሰላም ከሀኒ ጋር እንዲቀራረብ ከቅዱስ ጋር እና ቅዱስ እና ሀኒ በጣም እንዲቀራረቡ ብዙ ጥረት እያደረገች ነው። ጽዮን ደግሞ ቅዱስን ስለምታፈቅረው የእኔ የእሷ እንዲሆንላት ነው ጥረቷ እንግዲህ እና እሷ ግን ባለችው አይደለም። ያው ሀኔ ሰላምም ለሀኔም ለሰላም ነግራታለች ማለት ነው። ቅዱስ ደግሞ በተቃራኒ ውጪ ሆነን በጣም ይወዳታል ሀን እንትን ባዮሽ ደግሞ እንግዲህ ሀናን እርግብን ልታስፈልግ እንደዛው እንደ ልማዷ ሰው እየደወለች ነው ማለት ነው እርግብን እና ማን ነው ያንን ምንትሏን ጠበቃዋን እሱን እየ ልታ ልታሰልል እየደወለች ነው ማለት ነው። ሰው እያፈላለገች ነው። እና ሄሎ ትላለች። ሲስ አንተ ቆይ ስራውን አትፈልገውም እንዴ እያለች ሰውዬውን ትጮህበታለች። የት ነው ብሎ በሚል አሰላት የት ነው ትለኛለህ እንዲ ኔ ምናቅለታ ምን አቅልሃለሁ የት እንዳለች ባቅኖሮ ካዲ እኔ ራሴ እጇን ይዤ ወትጄ አላወጣትም ነበር። እንዲህ ብላ እንግዲህ ሰውዬውንም ታመናጭቀዋለች ማለት ነው። እና ሌላም ተጨማሪ ስራ አለ ብላ ትለዋለች። የሆነ ሰውዬ አለ እሱን ትከታተልልኛለህ አድራሻውንም፣ ስልክ ቁጥሩንም አድራሻውን ያለበትን ቦታ እሰጥሃለሁ እያለች ሆኖ ማለት ነው እንግዲህ በቃሉን ነው አንደኛውን። የምት ፎቶንና አድራሻውን እልክልሃለሁ ብላ ተነጋገረች። እንግዲህ ባዩሻ ቤት የእሷ ተንኮል ማለቀ የለውም እናም እንግዲህ በቃሉን ልትከታተለው እንዲከታተልላት እየ እየ እስከ ሰው ጋር እየተነጋገረች ነው። አመኘህ እንጂ እኔ እንዳንተ ሞኝ አይደለም። እያንዳንዷን እርምጃህን እኔ ማወቅ ፈልጋለሁ እያለች ትለዋለች ማለት ነው። እንግዲህ ባዮች በቃ ቆጣለች። እዚህ ጋር ግብር እያፈላለገች ነው። እዚህ ጋር ደግሞ በቃሉን እያፈላ እንትን እያከታተለች ነው ማለት ነው። በቃ ተነስታለች ባዮች ተነስታለች ወጥራ ተነስታለች እንግዲህ እሲር ደግሞ ስክር ብሎ ኑላዊ ፈልገው ፈልገው ፈልገው ታተውት ከዛ አገኙት ያገኙትም መጠጥ ቤት ነው ያገኙት ማለት ነው ከዛ ይዞት ይዘዋት ይዘውት ወደ ቤት ይዘውት ይሄዳሉ እሱ እቤት በገባ ሰዓት እንግዲህ ምንም የለም ተኝቷል እንቅልፍ ይዞት ተኝቷል። መጠጥ መጠጥ እና ደካም በዚህን ሰዓት እንግዲህ ስልክ እየተደወለበት ነው የአሴር ስልክ። ኑላዊ አረ ስልክህ እየተደወለ ነው እያሉ ቢጠሩት ቢጠሩት ጭራሹ እሱ መስሚያው ነው አይንሰማም ማለት ነው። እና እባክህን ተነስ እና አንሳው ብለው ይሉታል። እዛ አንተ አንሳው ብለው ለኑላዊም ይሉታል ማለት ነው እንግዲህ ያንን ስልክ ኑላዊም እያነሱታል ያነሱታል። ሲያነሱት እንግዲህ የሚፈልገው ሰው ነው ማለት ነው የተደወለው። እና ሀኒ እና ምላሴ ሶፋ ላይ ቁጭ ብለው እያሉ ምግብ ቀርቦ ሰላም ሲጠብቋት ነበር ማለት ነው። አቤት ጨጓራቸውን አጮኩት አይደለ? ብላ ሰላምም ምላሴን እና ሀኒን ትላቸዋለች። ይሄኔ እኔ ወይም ሀና ሆነን ቢሆን ኖሮ ትጮህብን ነበረ ብሎ ምላሴም ይቆጣታል። እና ካዲያ እኔ እኮ የቤቱ ታላቅ ስለሆንኩኝ ነው፣ በማለት ሰላምም ለሀን ለነ መላሴ ትላቸዋለች ማለት ነው። እና እነሱ ጭቅጭቅ ይዘዋል ማለት ነው። በቃ አሁን እንብላ እያለች እንግዲህ ሀኒም ትቆጣቸዋለች። እና ቆይ ግን እነማየስ የት ሄደዋል ብላ ሰላምም ትጠይቃቸዋለች። አባዬ ስራ ይሄደዋል አያቴም ቤተክርስቲያን ሄዳለች ብሎ መላሴም ይመልስላታል። እሺ እማዬስ ብላ ትጠይቀዋለች። እማዬ አክስታችንን ልትጠይቅ ሄዳለች በማለት መላሴ ይመልስላታል። አክስታችን ማለት ባዩሽን ብላ ሀኒም ትደነግጥና ትጠይቃሉ ትጠይቀዋለች። ሰላምም መሆኑ ነው እንግዲህ በማለት ለምላሴ ትመልስላታለች ለሀኒ ትመልስላታለች። ያው ቆይ ለምንድን ነው የምትጠይቃት ብላ ሀኒም ትጠይቃቸዋለች። ያው ከእስር ቤት ስለተፈታች እንኳን ሰላም ተፈታሽ ብላ ልትላት መሆኑ ይሆናላ ብላ ሰላምም ትመልስላታለች። ሀኒም እየቀለዳችሁ ቤኑ አደለ በማለት ትመልስላቸዋለች። እውነቴን ነው ባዮች ከእስር ቤት ስለተፈታች አይቻት ልንጣ ብላ ነው የሄደችው ብሎ ምላሴም ይላታል። ቆይ እንዴት ነው እንደዚህ የሚሆነው? ሴትየዋ እኮ በጣም መጥፎ ሴጣን ናት። እማየን የሆነ ነገርስ ብታደርጋት ብላ ሀኒም ትደነግጣለች። ሰላምም ከዚህ በኋላ መፍራትም ካለብን እማዬ ምን ትሆናለች ብለን ሳይሆን ባዩሽ ምን ይውጣታል ብለን ማሰብ ያለብን ብላ ሰላምም ትላቸዋለች። ሀኒም እኔ ምን እያላችሁ እንደሆነ ምንም አልገባኝም የሚሆነው ነገር እኮ አይታወቅም፣ በማለት ሀኒም ትላቸዋለች። ምላሴም ሰላም እውነቷን ነው፣ እማዬ አንድ ስህተት ሁለት ጊዜ አትሰራም፣ በማለት ምላሴም ይመልስላቸዋል። እንዴት ማለት? ብላ ሀኒም ትጠይቀዋለች። አንድ ጊዜ ባዩሽን አምናት ጉድ ሰርታታለች፣ አሁን ደግሞ የባዩሽ ተራ ነው፣ በማለት ምላሴም ይላታል። ሰላምም አዎ እማዬ ስታምን እንጂ ጥላቸዋ በጣም ከባድ ነው በማለት ሰላምም ትላታለች። ሀኒም ቆይ እንደዛ ቢሆን እኮ እማዬ የባዩሽን የሆነ ነገር አደረገቻት ማለት እኮ እማዬ ልትታሰር ነው በማለት ሀኒም ትላቸዋለች። ሰላምም ማ እማዬ እባክሽን አታስቂኝ! በማለት ሰላምም ትላታለች። ሀኒም እንዴት ብላ ትጠይቃታለች። እማዬ እማዬ አንዴ ሰው ከተጥ ከጠላች አንቺ ራሱ ማውቃት ትችይም በማለት ትላታለች። ሀኒም ትናድድና ቆይ እናንተ ልጆች ያማችኋል እንዴ ብላ ትጠይቃቸዋለች። ለምሳሌ አንድ ነገር ልንገርሽ፣ አንተነት ስለአንተነህ ልንገርሽ፣ እቤት ድረስ ስታመጣው ለምን እንደሆነ እሱ ራሱ አያቅም። መጨረሻውን ግን አይተሸዋል አይደለ? ስለዚህ ስለሷ ምንም ነገር መጨነቅ የለብሽም፣ በማለት ሰላምም ለሀኔ ትላታለች። ፖሊሱ እኮ ጉዳዩን ይዘውታል ብላ ሀኔም ትላቸዋለች። ምላሴ ፖሊሶቹ የራሳቸውን እድል አልተጠቀሙም። አሁን ደግሞ የማየት ተራ ነው በማለት ምላሴም ይመልስላቸዋል ማለት ነው። የዛሬ ቪዲዮ ይህንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ